መውሊድ ለማክበር የተሰበሰበ ህልቅ እንዳይመስላችሁ ታቦትን ለመሸኘት የተገኙ ሙስሊሞች ናቸው። ነኡዙ ቢላህ።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 ዛሬ የምንነጋገርበት ርዕስ ወንድምና እህቶች የኩፍርን በዓላት ላይ የተገኙ ለነሱ ድምቀትን የሚሆኑ ወንድምና እህቶች በተመለከተ በተወሰነ መልኩ የምንዳስስ ይሆናል። ይህን ስናደርግ ተጨባጭ የሆኑ ቪዲዮዎችን እያመጣን ቱዘ ፖይንት የምንዳስስ ይሆናል። እስከ ትምህርታችን ፍጻሜ ድረስ አብራችሁን ሁኑ። ዳይ ወደ ቪዲዮ እንግዲህ ወንድምና ሰዎች ቪዲዮውን እንደተመለከታችሁ ታቦት ለመሸኘት የተገኙ ሙስሊሞች ናቸው። በጣም ያሳፍራል። በጣም የሚያሳዝን ትውልድ እየተፈጠረ ነው። በስንተኛው ክፍለ ዘመን ሲባል፣ በ21ኛው ክፍለ ዘመን ለዛው ደግሞ ካሜራማን ባለበት ለዛው ደግሞ ቴክኖሎጂ አለበት በተባለ ሀገር ላይ ተቀምጦ ከዛ ደግሞ ወደ ባድ አምልኮ የሚጣሩን ሰዎችን አክሴት አድርጎ የነሱን ደማቅ አከባበር ለዛው ደግሞ እኔ በጣም የገረመኝ አውደ ምሕረት ላይ ክርስቲያኖች ለምሳሌ ሙስሊሞች ሚንበር ላይ ወጥተው ሁጥባ እንደሚያደርጉ ሁሉም ማለት ነው። ዛሬ ላይ አውደ ምሕረት ላይ ቄሶች ሆነው ካህናቶች አውደ ምሕረት ላይ ሆነው ሙስሊሞች ያጨበጭባሉ። ወነዑዙ ቢላ ይህ መቻቻል አይደለም። አላሁ ሱብሓነሁ ወተዓላ ወታወኑ አለል ቢሪ ወተቅዋ ይለናል። አላህን በመፍራት ላይ እንዲሁም በመልካም ነገር ላይ አላህን በመፍራት ለምሳሌ ወደ ተውሂድ በመጣራት ሊሆን ይችላል። አላህ የሚወዳቸው ነገራቶችን በማድረግ ሊሆን ይችላል። በዚህ ነገር ላይ ተባበሩ። ነገር ግን አላህን በማመጽ ላይ፣ ወደ ሽርክ በመምራት ላይ እንዲሁም አመጽ የሆኑ ነገራቶችን ከመልካም ነገር ውጭ ያሉ ነገራቶችን በአጠቃላይ እንዳትተባበሩ ብሎናል። ማን? ሐሊቃችንን አላሁ ስብሐነሁ ወተዓላ። እንግዲህ የሚያሳዝነው ቀይሱ ፊት ለፊት ማይክሮፎን ይዘዋል። አጨብጫቢዎች አብዛኛዎቹ ማንናቸው ስንል ሙስሊሞች ናቸው። እንደነዚህ አይነትን አስተሳሰብ የሚያራምዱ ሰዎችን ዛሬ ላይ ምን ላይ የተዘበቁ ናቸው ስንል የአብሬሺ ሃልሞቱን የሚሉ ናቸው። እነዚህ ግለሰቦች እንግዲህ አንድ አዲስ አበባ ውስጥ አላህ ያሳያችሁ፣ የኢትዮጵያ ዋና ከተማ የሚባለው አዲስ አበባ ውስጥ ተቀምጦ ምን አይነትን አስተሳሰብ እንደሚያራምድ? ተመልከቱ መታወቂያ ላይ ካርድሽ ላይ መታወቂያ ካርድሽ ላይ የአደጋ ጊዜ ተጠሪሽ አበራ ሙዝ ካልሆኑ እንደው ምን ያላገባሽም ይላል። ተመልከቱ። በነገራችን ላይ እኛ ከሞቱ መሸይኮሽ ጋር ከአብሬትዬም ጋር ይሁን ከማንም ጋር እኛ ችግር የለብን። አላህ ይርሐማቸው፣ ሞተዋል። አላህ ይርሐማ። እንግዲህ አንድ ወንድም የአብሬሽ ሞተዋል አለ ነው አልሞቱም ብሎ ከዛ በኋላ እሱ ደግሞ ምላሽ ይሰጣል። ተመልከቱ። መሪያ የአብሬትዬን ጦሳቸውን ውጣ እርግጠኛ ሆነ ሞተዋል ላፍህ ቀለለህ ሞተዋል። አይተሃል? አንተን የገደልካቸው የምታውቀው ነገር አለ ስለ ሺዎች ስለ አብሪሻው የምታውቀው ነገር አለ? የት ይሁኑ የት ማንጋ ይሁኑ እንዴት ይሁኑ ታውቃለህ? ምን ያርጉ? እንደዚህ ደምድመህ ሞተዋል ያልክበት ምክንያት ማስረጃ አለ? እስቲ አንተ አንድ ነገር አምጣ። ሰውን ሳታ ማዘው የራስን አስተምሮት አስተምር። ምን አገባ? በቃ ሺዎች እኛ ናቸው። እኛ እንወዳቸዋለን እናከብራቸዋለን። አይመለከተማ አታምንባቸውማ። ስለዚህ የራስን አስተምሮት አስተምር? አትናቆር፣ አታንሳቸው በሆነ ባሉ ነው። ስማቸውን አትጥራ ዝም ብለህ እንግዲህ አስነዋሪ ትውልድ ላይ ነው ያለ ነው ያልኩኝ። ለዚህ ነው እንዲህ አይነትን አስተምሮት ለሌሎች እያስተማርክ ምንም ለማያውቁ ሙስሊም ወንድምና እህቶች ለዛው ከተማ ውስጥ ቁጭ ብለህ ከዛ። እነዚህ ሙስሊሞች ይህን ቢያደርጉ አይገርመኝም፣ ምክንያቱም ምን እንደሆነ ታውቃላችሁ፣ ሚካኤል ገብርኤል ቢያንስ ከአብሬ ሺህ ይበልጣሉ። ወደዳችሁን ጠላችሁ፣ እነዚህ አላህን የማያምጹ አላህን በማመስገን እንዲሁም ለሱ ይባዳ የሚፈጽሙ ስለሆነ ማለት ነው። እና አብሬሽ ግን የጀነት ይሆኑ የምን ይሆኑ አናቅም አማኞች በጠቃላይ የጀነት ናቸው ብለን እንመሰክራለን። ታዲያ እንዲህ አይነትን ትውልድ እንዲፈጠር ሰበብ የሆኑ እነማን ናቸው? ባጭሩ ስንገልጽ ሁሌም እንደምናገረው አህባሽና ሱፍያዎች ናቸው። ይህ ብቻ ቢሆን እኮ ወንድምና እህቶች ጥሩ ነበር። በጣም ያሳዘነኝ እና በጣም አንገዲህ ያስደፋኝ ደግሞ ምን እንደሆነ ታውቃላችሁ? ኒቃብ ለብሳ የዚህ ፕሮግራም ላይ የተገኘችው ት እንመልከተው። ያሳዝናል። አይደለም? ቢያንስ ለኒቃባችሁ ክብር የሌላችሁ። እኔ ግራ ነው የገባኝ። አስገድደው ነው ያስወጣችሁ፣ ወይስ ደግሞ በእናንተ ፍሪደም፣ በእናንተ ነፃ ምርጫ ተመርኩዛችሁ ነው ይሄን በዓል ላይ የታደማችሁ? ጥያቄ እዚህ አካባቢ ያላችሁ ወንድምናቶች እኔ ቦታው የት እንደሆነ አልገባኝም። ቋንቋው በደንብ ለመስማት ተሞከርኩኝ ግን አልመጣልኝም። ሲዳማ ይሁን፣ አይ ወደዛ አካባቢ ይመስለኛል ሻሸመን ይሁን ብቻ እንደዛ ነው ይህን ነገር ስታደርጉ ቆይ ተገዳችሁ ነው ወይስ ዝም ብላችሁ ነው ወይስ ባህል ነው ምንድን ነው? ባህልን ከሆነ ወንደምና አይቶች ከዚህ ነገር እራቁ። ኢቨን ኩፍር የሚደረግበት ይቅርና ቢዳ ራሱ ያለበት ቦታ መቀማመጥ አላሁ Subhanahu Wa Ta'ala እንዲሁ መልእክተኛው አለይሂ ሰላቱ ወሰለም የከለከሉትን ተግባር ነው ቢዳ የሚሰራ ማለት ነው። አለይሂ ሰላቱ ወሰለም ያላዘዙትን ለምሳሌ ከመውሊድ አክባሪ ጋር መውሊድ እያከበሩ ቆጨ በለ ማጨብጨብ ከነሱ ጋር መቀማመጥ እየተከለከለ ነው። ዛሬ ላይ ግን ኩፍር ከአላሁ ሱብሓነሁ ወተዓላ ውጪ ታቦትን እየተባለ ይጠቅማል እየተባለ ለሱ እየተሰገደ ምናምን ነገር አንተ ግን ቁጭ በለ፣ ለዚህ ደግሞ እውቅና እየሰጣህ ነው። ወና ወዝ ቢላ እስልምና ይሄን አይደለም። ወንድምና አይቶች አላህ ፊት እንጠየቃለን። ዛሬ በሚያሳዝን ሁኔታ መከባበር ምን እንደሆነ የማያውቁ ሰዎች ስለ መከባበር በእንዲህ አይነት ሁኔታ ለመግለጽ ይሞክራሉ። መከባበር ይህን አይደለም። አንድ ክርስቲያን ወገኔ ማለት ነው። የአረፋ የኢድ ቀን መጥቶ ከኔ ጋር ሰላት ቢሰግድ በሰላት እየቀለደ ነው ብዬ ነው ማሰበው። ኦኬ፣ ያላመነበትን ነገር መጥቶ ሲያደርግ ጊዜ እምነቱን የከለከለው ነገር አምጥቶ ሲያደርግ ይህ ማሽቃበጥ ይባላል። ስለዚህ ከእንዲህ አይነት ድርጊትን ተቆጠቡ። እንዲህ መከባበር ማለት ይህ አይደለም። ለምሳሌ ዱንያዊ በሆኑ ጉዳዮች ላይ ከሰዎች ተከባብረ ትኖራለ። በስራ ጉዳይ ሊሆን ይችላል፣ በአካባቢ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል። አንድ በሚያደርገን ነገር ይሄ ዱንያዊ በሆኑ ነገራቶችን እየተከባበርክ እያከበርክ እንዲሁም ደግሞ እያከበሩ ትኖራለ። ነገር ግን ያንተ ሃይማኖት የማይፈቅደው ነገር እየሄድክ እያሽቃበጥክ ካሊድ ፋውንዴሽን ምናምን የሚባለው ሰውዬ ስንት ብር ነው ለገዳም ሰጠ ተብሎ ሰሞኑ ሲዘዋወር አየውን። ወናውዝቢላ ወናውዝቢላ። እንዲህ አይነትን ነገር የለም ገዳም እየተባለ አላሁ ስብሃነወተዓላ። እንደነዚህ አይነት ሰዎች በርካታ ቦታዎች ያወግዛቸዋል። ይሄ ዱኛን ጥለው ከዛ በኋላ ለምንኩስና ብለው ገዳምን የሚገቡ ሰዎች አለ። በርካታ ቦታዎችን ሱረቱ ለምላይ ኢምራን ላይ አካባቢ በጣም ሲያወግዛቸው እንመለከታለን። ዛሬ ላይ በሚያሳዝን ሁኔታ ለእንዲህ አይነት ነገር የሚያሽቃብጦ ሰዎች አሉ። አንድ ድሬዳዋ ላይ ጀማን ነው ምናምን ገጣሚ ጀማን ነው ምናምን የሚባል ሰውዬ እናስመርቅ ነው የማርያምን ማርያምን በጣም ነው የምወዳው የማርያም ቤተክርስቲያን እንሰራ ነው ምናምን ብሎ ሲያሽቋልጥ ተመለከትኩ። እንደነዚህ አይነት ሰዎች ከየትኛው ቤተ እምነት ይሆን? ከእስልምና ይሆን ከክርስትና? ማሽቃባጥ ነው እንጂ በፍጹም ማለት ነው። እንዲህ አይነትን ሃይማኖታችሁ ላይ ገብተው የሚያጨማልቁ ሰዎችን መቆጣት አለባችሁ። እንዲህ ሙስሊሞች፣ ቢያንስ ቢያንስ አላህን አትፈሩ? ወና ኡዝ ቢላ፣ እንዲት ሰው ላኢላሃ ኢልላላ ብሎ የምስክርነት ቃል ከሰጠ በኋላ ገብርኤል ሆይ አንተ ጠብቀኝ፣ ማርያም ሆይ ማርያም ሆይ የጭንቅ ጊዜ ገላጋይ ሆይ ከጭንቅ አውጭኝ የሚል መዝሙር እየሰማ ታጨበጭባለህ። ወና ወዝ ቢላ ምን አይነት አቅም ነው ያላችሁ? እንዴት አስቻላችሁ? አምላክን ተወለደ፣ አምላክ አንድም ሦስትም ነው ከሚል በአካል ሦስት በመለኮት አንድ ነው ብሎ ፍልስፍና ውስጥ ከገባ ሰው በተለይ ደግሞ እንዲህ አይነትን ሃይማኖታዊን ስርዓትን እያደረጉ ህብረት የምታደርጉት ጤነኛ ናችሁ? እንደነዚህ አይነት ትውልድን እየተፈጠረ ነው ተውሂድ ያስፈልጋል ስንል በምክንያት ነው ወንደምናየቶች ተውሂድ ዛሬም ነገኝ የመዳኛ መንገድ ነው ሰዎች አላወቁም ስለዚህ ማሳወቅ ያለብን ደግሞ ማንን እኛ ነን አላኩል ያህል ለዛሬ ይሄን ካልኳችሁ ወሰላሙ አለይኩም ወረሐመቱላሂ ወበረካቱ